ዶሮና ጉልባን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች፣ ለጸሎተ ሐሙስ፣ ለምሴተ ሐሙስ እንኳን አደረሳችሁ። በዚህ ቀን ከምንማራቸው ታሪኮች መጀመሪያ ከተማር ነው የቀሩ ልናውቃቸው የሚገባ የሰማ ናቸው የምንሰማቸው ያላስተዋልናቸው። በዚህ በሐዋርያት ሥራ ምዕራፍ ስምንት ላይ ፊልጶስ ኢትዮጵያዊ ጃንደረባ ባኮስን የምታነበውን ታውቀዋለህን? ታስተውለዋለህን? ሲለው ያላስተማሪ እንዴት አውቀዋለሁ፣ ካልተማርኩስ እንዴት እረዳለውኝ እንዳለ የምናቃቸው ነገር ግን ያላስተዋልናቸው፣ የምንሰማቸው ነገር ግን ያላወቅናቸው ብዙ ነገሮች አሉና ከነዚህ መካከል ዶሮና ጉልባን በዕለተ ሐሙስ ይታሰባሉ። መጀመሪያ የምናየው ዶሮ የሚለውን ነው። ዶሮ በሀገራችን በኢትዮጵያ አባቶቻችን እናቶቻችን የቀን ፀሐይ የቀኑን የፀሐይን ሰዓት በጥላቸው ያውቃሉ። ጥላቸውን አይተው በእግራቸው ሰፍረው ይህን ያክል ሰዓት ሆነ ብለው እንሆ፣ በእጃቸው ላይ ሰዓት ሳያስሩ በኪሳቸው ሞባይል ሳይይዙ ሰዓትን በጥላቸው በፀሐይ ጥላ በፀሐይ ግርዶሽ ማወቅ የመቻል ምስጢር እግዚአብሔር ለአባቶቻችን ለእናቶቻችን ሰጧቸዋል። በዚያ ተነስተው ነው ዛሬ በእጅ ሰዓት፣ ዛሬ በሞባይል፣ ዛሬ በግርግዳ ላይ ባለ ሰዓት ሰዓት መቁጠር የተጀመረው እናቶቻችን በአባቶቻችን በጥላቸው በእግራቸው ጫማ ሰፍረው በማወቅ ነው። እንደገና የሌሊቱን ደግሞ ሰዓት ማወቅ የሚችሉበት ስራ የሚሰሩበት ይህን ያክል ሰዓት ሆነ የሚሉት ዶሮ ጩኸት ሰምተው ነው። ዶሮ ለአባቶቻችን ለእናቶቻችን የሰዓት መቁጠሪያ ዶላቸው ነው። እንሆ ቴክኖሎጂም አልነበረ ባልነበረበት ሰዓት ባልተሰራበትና ባልታወቀበት የጥበብ ውጤት ባልነበረበት የዶሮ ጩኸት ሰምተው ነጋ ብለው ተነስተው የአእዋፋትን ጩኸት ሰምተው ነጋ ብለው ወደ ስራቸው ይሄዱ ነበርና ዶሮን በዚህ አይነት መልኩ ይጠቀሙበት ነበረ። ወደ ሐዲስ ኪዳን ወደ አሁን ወዳለንበት ደግሞ ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ አንድ ሰዓት እግር የሐዋርያትን እግር አጠበ። ሁለት ሰዓት ራት አቅርቦ መገባቸው። በሉ፣ ጠጡ፣ ጠገቡ። እንዲሁም ከዚሁ ቀጥሎ የበሉትን ወደ ብሉይ ኪዳን አድርጎ ሽሮ የአዲስ ኪዳን ሥጋውና ደሙን ምሳሌ የሆነውን አማናዊ አድርጎ የዓርቡን ስቅላት የዓርቡን ስጋ መቆረስ የዓርቡን እንደመፍሰስ ወደ ሐሙስ በህብስቱና በወይኑ ነገ የሚቆረሰው ስጋ የሚፈሰው ደም ይህ ነው፣ ይህን ብሉ ብሎ ሰጧቸው። ስራ ተቁርባን ሰርቶላቸዋል ማለት ነው። ሌላው ሶስት ሰዓት ስለ መንፈስ ቅዱስ በሚሰሩት ስራ ሁሉ መንፈስ ቅዱስ እንደሚያግዝ እንደሚረዳ ነግሯቸዋል። ሌላው ስለ ሐዋርያት አዎ፣ አንዳንዶቹ ችግር እንዳለባቸው አንዳንዶቹ ጠንክረው እንደሚጓዙ ስለ እነሱ የተናገረበት አራት ሰዓት ላይ አምስት ሰዓት ላይ ስለ ራሱ በጌቴሴማኒ በደብረ ዘይት የጸለየው ነው። ስድስት ሰዓት ደግሞ የተያዘበት ሰዓት ነው ማለት ነው እና ለሐዋርያት በአራተኛው ቁጥር ላይ ሲያስተምራቸው እረኛው ይመታል በጎቹ ይበተናሉ ብሏቸው ነበርና በመጀመሪያው ትምህርት ተምረነዋል። እንደው ለግንዛቤ ያክል ነውና ጴጥሮስ ለመይ ክህዱ ከኩሎም አንሰይ ክህደ ከኩሉ ሁሉ ቢክህዱ እኔ ግን አልክድህም ብሎት ነበርና፣ እነሆ እሱ ምን አለው? ዶሮ ሳይጮ ሦስት ጊዜ ትክደኛለህ። አያችሁ፣ ዶሮ ለኢየሱስ ክርስቶስ ምስክር ሁኖ ቀርቧል። እግዚአብሔር ምስክር ቢያስፈልገው ሰው አይጠራም፣ ሰውን አይጠራም

እነሆ ዶሮ ጠርቶ ያስመሰክራል። ለምሳሌ በዘሁልቁ ምራፍ 23 ላይ የነቢዩን እብደት፣ የበለዓምን እብደት ባህያ ገልጦበታል ባህያው ገልጦ አህያው የነቢዩን እብደት ገለጠው ተብሎ በመጽሐፍ ቅዱስ ተነግሯል ማለት ነው። በሌላ መልኩ የይሁዳን ክህደት እግዚአብሔር የገለጠበት በቢታንያ ደንጋይ ነው። የቢታንያ ደንጋይ መጣና በራሱ ላይ ኦ ይሁዳ ዘይደፈር ደፈር ከብሎ እንዲመሰክርበት አድርጓል። ሌላው በማ ማቴዎስ ወንጌል ምዕራፍ አንድ ላይ ህፃናት፣ ወጣቶች፣ አረጋውያን ሲያመሰግኑ ተወሳይን አያሉ አይሁድ ለምን ይጮህብናል ብለው ሲሉ የቢታንያ ደንጋይ መጦ የእነሱን እብደት እግዚአብሔርም ማመስገን መጮህ መሆኑን ሲናገሩ እብደታቸውን፣ ማበዳቸውን ልብሳቸውን አውልቀው እንዳበዱ የቢታንያ ደንጋይ መጦ መስክሮባቸዋል ማለት ነው። ስለዚህ በማቴዎስ ወንጌል ምዕራፍ ስድስት ቁጥር ሰባ አራት ላይ ኢየሱስ ክርስቶስ በሃናና በቀያፋ ግቢ ሆኖ በሚሰቃይበት ሰዓት ሶስት ምስክሮች መጠው ጴጥሮስን አንተ የሱ ደቀ መዝሙር ነህ ሲሉት አላውቀውም ብሎ ሶስት ጊዜ ሲግደው ዶሮው ጮኋል። ስለዚህ ዛሬ መጻፈ ዶርሆ የሚባል ይነበባል። የጴጥሮስ መጀመሪያ አልክድህም ማለት ቀጥሎ፣ ደግሞ መካዱ የሚገለጥበት ከዚያ ቀጥሎ እንግዲህ የምናምነው ዶሮ የሚበላ ብቻ ሳይሆን ዶሮ ምስክር መሆኑን ዶሮ ለሰው ልጆች ምግብ ሳይሆን ዶሮ ለአምላኩ ምስክር የሆነ ዶሮ ለሰው ልጆች የዓመት ባል ማሞቂያ ሳይሆን የሚክዱ ሰዎችም ክደታቸውን የመሰከረ ዶሮ መሆኑን እንድናቀው ቤተ ክርስቲያናችን በለምስየት ሐሙስ በጸሎተ ሐሙስ ጉልባልና ዶሮ ብላ ታስተምራለች። ወደ ጉልባሉ ስንመጣ እስራኤላውያን እንደምናቀው እንግዲህ እስራኤል ከግብፅ የወጡበትን በዓለ ፍስ ፋሲካ ብለው ባለመጸለት እያሉ በየዓመቱ እርሾ የሌለው ቂጣ የጋግረው በጉን አርደው አወራርደው እየበሉ ያከብሩ ነበረ፣ ይላል። ይህም ምንድን ነው ከተባለ ከአራት መቶ ሰላሳ ዘመን በኋላ ከግብፅ እግዚአብሔር አምላክ በግ አርደው ለራባቸው ስጋውን በልተው ደሙን ደግሞ መቃኖቻቸውን ቀብተው በሌሊት ቀሳፊ መልአክ ሲወርድ መቃኖቻቸው ያልተቀቡትን ሲጨርስ እነሱ ግን ተርፈው በዚያ ደም ወጠዋልና፣ ያ የወጡት በህዳር ነው። ስለዚህ በህዳርም ያንን በዓል ያከብሩ ነበረ። እዚህ ላይ ሚያዝያ ላይ ደግሞ ህዳር የተነሳንበት ሚያዝያ የደረስንበት እያሉ አራት የፋሲካ በዓል ያከብሩ ነበርና ይሄኛው የመጨረሻ በዓላቸው ነው። እና ከግብፅ ወጠን ወደ ከነአን የገባን ያለበት እያሉ ቂጣ ጋግረው ንፍሮ ቀቅለው በዓላቸውን ያከብሩ ነበረ። እኛ ደግሞ እግዚአብሔር አምላክ እሱ ሞቶ እኛን ሊያድነን፣ እሱ ወርቆን እኛን ሊያነሳን፣ እሱ ተሰቃይቶ እኛን የህይወት ባለቤት ሊያደርግን ያደረገውን መከራ ለማሰብ ህማማት ብለን በዚህ ሳምንት እግዚአብሔር አምላካችንን እናከብረዋለን። ወደ ጉልባኑ ስንመጣ በኢትዮጵያውያን ባህል ሰው ሲሞት እዝን የሚባል አለ። በአንዳንድ አካባቢ የእንጀራ እዝን አለ። በአንዳንድ አካባቢ ደግሞ እነሆ የን ንፍሮ እዝን አለ። በአጭር አገላለጽ ግን የንፍሮ እዝን ማለት ወገን የሞተባቸውን ሰዎች ማስተዛዘኛ ነፍሲ ማር መባያ ነው ማለት ነው። ይህ ሳምንት መድኃኔ ዓለም ራሱን ለሞት ያቀረበበት ስለሆነ እነሆ ንፍሮ የሚሆነው በሌላ ስናየው ሽምብራና ስንዴ፣ በሌላ ስናየው ሽምብራና ባቄላ፣ በሌላ ስናየው ሽምብራና ስንዴና አተር ነው። እዚህ ላይ ግን ጉልባን የሚሆነው ስንዴና ባቄላ ነው። ስንዴው መጀመሪያ ምን ይሆናል? ይፈተጋል። መፈተጉ የክርስቶስን መከራ መገረፉን መሰቃየቱን መውደቁን መነሳቱን የሚያሳይ ነው። ባቄላው ደግሞ ተከክቶ ነው። መከካቱ ደግሞ የክርስቶስን አጥንቱ እስኪቆጠር መገረፉን የሚያመለክት ነው ማለት ነው። ስለዚህ ጉልባኑን ስንበላ የሚበላውን ስንዴና ባቄላ ሳይሆን የሚያሳየውን ትምህርት መመልከት ነው። ለምን የክርስቶስ ሰውነት ስንት ጊዜ ተገረፈ 6666 ስንት ጊዜ ደግሞ መከራውን አሳየን። አስራ ሦስት ማማተ መስቀል፣ ሰባቱ አጽራ መስቀል በሚለው እንመለከተዋለን። ይህ ሁሉ መከራ የምናስብበት ነውና፣ ጉልባንና ዶሮ በኦርቶዶክስ ተዋሕዶ ቤተክርስቲያን ዶሮ የክርስቶስ ምስክር ሆኖ የቀረበበት ጉልባን ደግሞ ማስተዛዘኛ ሆኖ የሚታይበት እንደገና ደግሞ ከዶሮ ጋራ ከጉልባኑ ጋራ ዳቦ ይታያል። ዳቦ ማለት ደግሞ ለሐዋርያት ነገ የሚቆረሰው ስጋዬ፣ ነገ የሚፈሰው ደሜ ይህ ነው ብሎ እንሆ ብሎ ምግባቸውን ከዚያ ቀጥሎ ያኛውን የበሉት ምግብ ወደ ብሉይ ኪዳን አድርጎ ይኛውን ወደ አዲስ ኪዳን አድርጎ ህብስቱን ሰጥቷቸዋል እና በዛሬ ዕለት መጻፈ ዶሮ ተብሎ የጴጥሮስ የክህደት ምስክር የሆነው ዶሮ፣ ጉልባን ተብሎ ደግሞ ለመከራው የቀረበ ስንዴ እሱ ንጹሕ ስንዴ መድኃኔ ዓለም ነውና እና የእሱ ሰውነት እንዴት እንደተገረፈ ባቄላ ተብሎ ደግሞ ባቄላ ከሁለት ወይም ደግሞ ተፈረካክሶ ነውና ወይም ደግሞ የስንዴው መፈተግ፣ የባቄላው ደግሞ መገርደፍ፣ እነዚህ የኢየሱስ ክርስቶስ ሰውነት መከራ የደረሰበትን የሚያሳይ ነው እና ይህንን አይተን አምነን መከራውን ተመልክተን ለብርሃነትን ሳይሆን እንዲያበቃን የአምላካችን እግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።